በሰሞነ ሕማማት ወቅት ማድረግ የሌለብን ሰባት ነገሮች። ይህ ቪዲዮ ለዚህ ሳምንት ብቻ ስለሚያገለግል ሸር በማድረግ ለሚቻላችሁ ሰው በሙሉ አድርሱልኝ። ሰሞነ ሕማማት ማለት የስሙ ትርጓሜ ምንድን ነው ተብለን ከተጠየቅን፣ ሰሞነ ሕማማት ማለት ሰመነ ማለት ሲሆን ሳምንት አደረገ ማለት ነው። ይህም ከዕለተ ሆሳዕና ሰርክ እስከ ትንሣኤ ሌሊት ያለው ጊዜና ቀናት የሚያመለክት ነው። ወደ መጀመሪያው እርሳችን ስንመለስ በሰሞነ ህማማት ወቅት ማድረግ የሌለብን ነገሮች አንደኛ መስቀል መሳለም ወይም ማማተብ አይቻልም። ለምን መስቀል መሳለም ወይም ማማተብ አንችልም ካላችሁ ደግሞ በሰሞነ ህማማት ወቅት ከሰኞ እስከ ዓርብ ያሉ ቀናት የዓመተ ፍዳ መታሰቢያ ናቸው። በእነዚህም ዘመናት ሰዎች በመስቀል አገልግሎት እንዳልጀመሩ ለማሳየት በሰሞነ ህማማት ወቅት በቤተ ክርስቲያን ስርዓት መሰረት መስቀል መሳለም ወይም ማማተብ ስርዓት አይደለም። ሁለተኛ በሰሞነ ማማት ወቅት ሰላም መባባል ወይም መሳሳም አይቻልም። ለምን ከተባለ ደግሞ ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስ በመሳም አሳልፎ ሰጥቶታልና፣ እኛ ግን እንደ ይሁዳ ክፋት ካለው መሳሳም መለየታችን ለማስረዳት ነው። ሶስተኛ ታቦት ከመንበሩ አይነሳም። ምንም የንግስ በዓላትም አይከበሩም። አራተኛ ፍታት ክርስትና የለም። አምስተኛ የቅዱሳን ገድላት አይነበቡ ወይም ሰላምታ ያለባቸው ጸሎቶች አይደረጉም። ለምሳሌ መላከ ቅዱሳን አይጸልዩም። ከእነሱ ይልቅ መዝሙረ ዳዊት፣ ውዳሴ ማርያም፣ ግብረ ሕማማትና መጻሕፍት ማያዊ የተባሉ ብዙ ቃል ኪዳን ያለው የጌታችን መከራ የሚያወሱ መጻሕፍት ይነበባሉ። ስድስተኛ ሥርዓተ ቅዳሴ ከጸሎተ ሐሙስ በቀር አይካሄድም። ሰባተኛ ጥምቀት አይኖርም። ስለ ክርስቶስ ሕማማትና መከራ እያሰብን እንጸለይ፣ እንስገድ። ለብርሃነ ትንሣኤው በሰላም ያድርሰን፣ ያድርሳችሁ። ወሰባት ለእግዚአብሔር ወለወለቱ ድንግል ወለ መስቀሉ ክቡር ይቆየን። አሜን።